ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮጵያ ቱሪዝምና ሆቴል ማርኬት አሶሲሽን ቤተሰቦች፣ በዛሬው ዕለት ከባለፈው ሳምንት የቀጠለውን የሆቴል አስተዳደር ጥበብ የተሰኘውን መጽሐፍ በመማሪያነት የምንቃኘው ናል። ከዚያ በፊት ግን በባለፈው ሳምንት ስለተማማርንበት ርዕስ ምን ያህል እየሰራችሁበት ነው? እርግጠኛ ነኝ ሁላችሁም የዕለት ተዕለት ስራችሁ ላይ ከፍተኛ ለውጥ እየፈጠራችሁ ነው። በመሆኑም ከልብ እያመሰገንን ወደ ዛሬው ርዕስ እንሻገራለን። ምዕራፍ ሁለት የሆቴል ዋና ክፍሎች። ሁለት ነጥብ አንድ የደንበኞች አገልግሎት ክፍል። የደንበኞች አገልግሎት ክፍል በሆቴል እንግዶችና አስተዳደር መካከል እንደ ድልድይ ሆኖ የሚያገለግል ወሳኝ ክፍል ነው። የዚህ ክፍል ሰራተኞች የእንግዶችን ፍላጎት ለማሟላት፣ ጥያቄዎቻቸውን ለመመለስና ችግሮቻቸውን ለመፍታት የተሰማሩ ናቸው። ሁለት ነጥብ አንድ አንድ የፊት ዴስክ ተግባራት የፊት ዴስክ የሆቴል እንግዶችን ለመጀመሪያ ጊዜ የሚገናኙበት ቦታ ነው። የፊት ዴስክ ሰራተኞች የእንግዶችን ምስገባ፣ የክፍል ምደባ፣ የክፍያ አፈጻጸምና ሌሎች መሰል ተግባራትን ያከናውናሉ። ሁለት ነጥብ አንድ ሁለት የእንግዳ አቀባበልና የስንብት ስነ ስርዓት እንግዶችን በፈገግታና በሙያዊ መንገድ መቀበልና ማስተናገድ የሆቴሉ መልካም ስም ለመገንባት ወሳኝ ነው። በተመሳሳይ መልኩ እንግዶችን በክብር መሸኘት እናም ለተሰጡት አገልግሎት ምስጋና ማቅረብ የእንግዶችን ልብ ለመማረክ ይረዳል። ሁለት ነጥብ አንድ ሶስት የደንበኞች ቅሬታ አያያዝ የደንበኞች ቅሬታ በሆቴል አስተዳደር በቁም ነገር ሊታይ ይገባል። የደንበኞችን ቅሬታ በሰዓቱና በአግባቡ መፍታት የእንግዶችን እርካታ ለማረጋገጥ ይረዳል። ሁለት ነጥብ ሁለት የቤት አያያዝ ክፍል የቤት አያያዝ ክፍል የሆቴል ክፍሎች እና የህዝብ ቦታዎች ንጽህናና ስርዓት እንዲጠበቅ የሚያደርግ ክፍል ነው። የዚህ ክፍል ሰራተኞች ክፍሎችን ያዘጋጃሉ፣ ያጸዳሉ፣ የልብስ ማጠቢያ አገልግሎት ይሰጣሉ፣ እንዲሁም የህዝብ ቦታዎች ንጽህና ይጠብቃሉ። ሁለት ነጥብ ሁለት አንድ የክፍል ዝግጅትና ጽዳት የሆቴል ክፍሎች ለእንግዶች ምቹ እና ንጹህ መሆን አለባቸው። የቤት አያያዝ ክፍል ሰራተኞች ክፍሎችን በአግባቡ በማዘጋጀት እና በማጽዳት የእንግዶችን ቆይታ ምቹ ያደርጋሉ። ሁለት ነጥብ ሁለት ሁለት የልብስ ማጠቢያ አገልግሎት። የልብስ ማጠቢያ አገልግሎት ለእንግዶች የሚሰጥ ሌላው የቤት አያያዝ ክፍል አገልግሎት ነው። ይህ አገልግሎት የእንግዶችን ልብሶች በማጠብና በማድረግ ምቾት እንዲሰማቸው ያደርጋል። ሁለት ነጥብ ሁለት ሶስት የህዝብ ቦታዎች ንጽህና። የሆቴል ህዝብ ቦታዎች ማለትም እንደ መተላለፊያ መንገዶች ሬስቶራንቶችና የመሰብሰቢያ አዳራሾችን ንጹህና ስርዓታማ መሆን አለባቸው። የቤት አያያዝ ክፍል ሰራተኞች እነዚህን ቦታዎች በማጽዳትና በማስተካከል የእንግዶችን ምቾት ያረጋግጣሉ። ሁለት ነጥብ ሶስት ምግብና መጠጥ ክፍል የምግብና መጠጥ ክፍል በሆቴል ውስጥ ለሚገኙ እንግዶች ምግብና መጠጥ አገልግሎት የሚሰጥ ክፍል ነው። ይህ ክፍል ምግብ ቤቶች፣ ቡና ቤቶችና የክስተት ምግብ አቅርቦትን ያጠቃልላል። ሁለት ነጥብ ሶስት አንድ የምግብ ቤት አስተዳደር የምግብ ቤት አስተዳደር የምግብ ቤቱ አጠቃላይ እንቅስቃሴ የሚቆጣጠርና የሚያስተዳድር ክፍል ነው። የምግብ ቤት አስተዳዳሪዎች የምግብን ጥራት፣ የአገልግሎት ፍጥነትና የደንበኞች እርካታን ያረጋግጣሉ። ሁለት ነጥብ ሶስት ሁለት የቡና ቤት እና የመጠጥ አገልግሎት የቡና ቤትና የመጠጥ አገልግሎት በሆቴል ውስጥ ለሚገኙ እንግዶች መጠጦች የሚቀርቡበት ቦታ ነው። የቡና ቤት ሰራተኞች የተለያዩ መጠጦችን በማዘጋጀትና በማቅረብ የእንግዶችን ጥማት ያረካሉ። 2.3.3 የክስተት ወይም ኢቨንት ምግብ አቅርቦት የክስተት ምግብ አቅርቦት በሆቴል ውስጥ ለሚደረጉ የተለያዩ ዝግጅቶች ማለትም እንደ ሰርግ፣ ስብሰባና ሌሎች ክብረ በዓላት ምግብና መጠጥ አገልግሎት የሚሰጥ ክፍል ነው። ከላይ ካነሳናቸው ዋና ዋና ነጥቦች በመነሳት እስኪ አንዳንድ ጥያቄዎችን ልጠይቃችሁ። ሁለት ነጥብ አንድ የደንበኞች አገልግሎት ክፍል ጥያቄ ቁጥር አንድ የደንበኞች አገልግሎት ክፍል በሆቴል ውስጥ ምን ሚና ይጫወታል? ሁለተኛ የፊት ዴስክ ሰራተኞች ምን አይነት ተግባራትን ያከናውናሉ? ሶስተኛ እንግዶችን መቀበልና መሸኘት ለምን አስፈላጊ ሆነ? አራተኛ የደንበኞች ቅሬታ እንዴት መያዝ አለበት? 2.2 የቤት አያያዝ ክፍል ጥያቄ ቁጥር 1 የቤት አያያዝ ክፍል በሆቴል ውስጥ ምን ኃላፊነት አለበት? ጥያቄ ቁጥር 2 የክፍል ዝግጅትና ጽዳት ለምን አስፈላጊ ነው? ጥያቄ ቁጥር 3 የልብስ ማጠቢያ አገልግሎት ለእንግዶች ምን ጥቅም አለው? ጥያቄ ቁጥር 4 የሕዝብ ቦታዎች ንጽህና መጠበቅ ለምን አስፈላጊ ነው? 2.3 የምግብና መጠጥ ክፍል ጥያቄ ቁጥር አንድ የምግብና መጠጥ ክፍል ምን ምን ክፍሎችን ያካትታል? ሁለተኛ የምግብ ቤት አስተዳደር ምንን ያጠቃልላል? ሶስተኛ፣ የቡና ቤት ሰራተኞች ምን አይነት ተግባራትን ያከናውናሉ? አራተኛ የክስተት ምግብ አቅርቦት አገልግሎቱ ምንድን ነው? አጠቃላይ ጥያቄዎች ከሁለት ክፍሎች ጋር የተዛመዱ ናቸው። አንደኛ በሆቴል ውስጥ የእያንዳንዱ ክፍል ተግባር ምን ያህል አስፈላጊ ነው? ሁለተኛ በሆቴል ውስጥ የተለያዩ ክፍሎች እንዴት እርስ በርስ ይተሳሰራሉ? ሶስተኛ ጥሩ የሆቴል ክፍል ምን ምን ነገሮችን ያካትታል? እንግዲህ ከላይ ያለው ምዕራፍ በሚገባ ከተከታተላችሁ ጥያቄውን መመለስ በጣም ቀላል ነው ማለት ነው። ለዛሬው ያዘጋጀነው እና የተማማርንበት ርዕስ ይህንን ይመስል ነበር። በሚቀጥለው እስክንገናኝ ቤታችንን ሰብስክራይብ ማድረግ አይርሱ። መልካም ጊዜ ይሁንላችሁ።